ኛው እምነት በፍጹም ማያስፈልገኝ ሳይሆን ብዙ የምማርበት ነገር አለ። ከእስላም በአረፋ ወቅት አንድም ደሃ ስጋ ሳይበላ መዋል የለበትም ብሎ አርዶ የሚያካፍልን ካልቸር ሁሉም መማር አለበት። አንድ ቪዲዮ አይተን እንመለስ። የማፍጠር ተዘጋጀ አለ ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምን ተዘጋጅቶ ያውቃል? የኢትዮጵያ አየር መንገድ ታላቁ ረመዳን ጾም ምክንያት በማድረግ በኢትዮጵያ ስካይላይት ሆቴል ኢፍጣር መርሃ ግብር ተካሄደ። ተው እንጂ

የአላህን ቃል ቁርአን በዛ መልኩ ተመልክታችኋል። ለማንኛውም የተለያዩ ቪዲዮች አሉ። ይህን ቪዲዮች ከመጮም በላይ ላይክ ላይክ እያደርጋችሁ ለብዙዎች ተደራሽ አድርጉልኝ። እንሻአላ ለእስላማዊ ቻናል ላይክ መስጥልም ላይክ ላይክ እያደርጋችሁ ሀሳብ እናሰታችሁን ይስጣችሁ። ለዚህ ቻናል ደግሞ አዲስ ኮና ሰብስክራይብ አድርጉ። አላሁ አክበር ማሻአላ፣ መቶ ሀያ ሺህ ሰብስክራይብ ገብተናል። ሰውንም አያመሰግን አላህንም አያመሰግንም። ከልብ አመሰግናለሁ ወዳጆቼ። ከጎን ይሰላላችሁ ማለት ነው። እንሻአላ ለእናንተ ጥሩ ጥሩ ነገር ለማቅረብ እሞክራለሁ። ረመዳን እንዴት ነው ከእኛ ጋር? በጣም ቆንጆ ነው። አላህ ይቀበለን ኢንሻለህ። እያለቀብን ያለበት ሁኔታ ነው። ሁላችሁም በዱዋ አነረሳሳ ለማለት እወዳለሁ። አላህ ረመዳናችን ይቀበል፣ ሌለ ተልቀድርን አላህ ይወፍቀን ኢንሻለህ። ወደ ቪዲዮ አለፍኩላችሁ። ያጀማ ሱብሃነ አላህ። ኢና ሊላሂ ወኢና ኢለህ ራጁን። ይህን ቪዲዮ ከመቼውም በላይ ለብዙዎች ተደራሽ አደርጉልኝ። እኛም የአላህ ነን፣ ወደ እርሱም ተመላሽ ነን። እቺ እህታችን እስክሪን ሾት አድርጉት፣ የምትመለከቱት በምስል ላይ ማለት ነው ፎቶዋ ስለሌለ ነው ይሄን የተጋራው። በግሩፕ ላይ እየተሰራጨ ያለበት ሁኔታ ነው። ሁላችንም ግዴታችን እንወጣ። ልማት ወዳለው በቅርቡ ነው ወደ ሳውድ አረቢያ የሄደችው። ወደ አምስት ወር ስድስት ወር ገደማ አካባቢ ነው። ነገር ግን ወደ አኬራ ሂዳለች። ቤተሰቧ ስለማይታወቅ ይህን ቪዲዮ ሽርሽር ልናደርግ ይገባል ማለት ነው። ሪያር ነው። ቮይሱን እንደተመለከትኩት ሜሲ ሆስፒታል ነው የምትገኘው። እባካችሁ ርብርብ ልናደርግ ይገባል። ስሟ ደግሞ ሀሊማ ገመቹ ፈዮ ይባላል ማለት ነው። ስለዚህ ለቤተሰቧ ይህንን ቪዲዮ እንድታደርሱልኝ ለማለት እወዳለሁ። ስለዚህ እንድትቀበር ነው። ምክንያቱም እንግዲህ በሆስፒታል ነው የምትገኘው። እስካሁን ድረስ ቤተሰቧ አልተገኘም። እኛ ደግሞ የበኩላችን አስተዋጽዖ እናደርግ ለማለት እወዳለሁ። በተረፈ አላህ ይዘንላት፣ አላህ ይርሐም። አታውቅም። ሰላሙ አለይኩም ዋትስአፕ ኤቭሪዋን። እስቲ አንድ ቪዲዮ አይተን እንመለስ። የማፍጠር ተዘጋጀ አለ። ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምን ተዘጋጅቶ ያውቃል? የኢትዮጵያ አየር መንገድ ታላቁ ረመዳን ጾም ምክንያት በማድረግ በኢትዮጵያ ስካይላይት ሆቴል ኢፍጣር መርሐ ግብር ተካሄደ። ተው እንጂ የኢትዮጵያ ንግድ ባንክም አከናወነ። አራታው መስገጃ ቦታም አዘጋጀ። አራታው ይቅርባት። አልሐምዱሊላህ የዛሬ ሁለት ዓመት ማለት ነው። የኢፍጣር ካልቸራችን ላይ ለማላገጥ ሲሞክሩና በሙስሊሞች ደግሰው እያፈጠሩ ማታ ማታ መች ጾሙ ይባላል። ሳምቡሶ አልቀራቸው ቴምሮ አልቀራቸው ቴምር ማለስለሻ ምናምን ሾርቦ አልቀራቸው ምን ሁሉ ነገር ላይ ሲያላግጡና በኢፍጣር ካልቸራችን ሊያሸማቀቁን ሲሞክሩ የነበሩ ወገኖች እኛ መሸማቀቅ ቀርቶ የኢፍጣር አብዮት አገሪቷን ሲያጥለቀልቀው ዛሬ ደግሞ ግልብጥ ብለው ለእኛም ኢፍጣር ካልተደገሰ ምናን የሚል ዘመቻ ጀምሯል። አልሐምዱሊላህ አልሐምዱሊላህ። ለዚህ ለዚህ ላበቃቸው ለዚህ ላበቃን ጌታ አልሐምዱሊላህ። ለማንኛውም ግን ምን ያደርግላችኋል ማለት ስታላግጡበታል ነበር። እንዲህ ምን አሁን ኢፍጣር ምን ያደርግላችኋል። ሰው እንደዛ እየደግሰው እየጾመ መች ጾም ይባላል? ጾሙ ባጢል ነው። ጾም የሚባል የለም እነሱ ጋር ምናምን ምናምን ብላችሁ ስታስተምሩ ነበር ህዝባችሁን። የሰው እምነት የሰው እምነት የኢፍጣር ካልቸር ላይ ጣልቃ ገብታችሁ ስታላግጡ ነበር የዛሬ ሁለት ዓመቱ በመምህሮቻችሁ በኩል ዛሬ ምን ያደረግላችኋል? ወይስ አዲስ መጽሐፍ ወረደ? ወይስ አዲስ ትዛዝ ወረደ? ወይስ ምንድን ነው? ምን ያደርግላችኋል? በመጀመሪያ ደረጃ። በሁለተኛ ደረጃ ግን we don't mind by the way ቢደግሱላችሁም፣ ኦር እኛ የደገስነውም ላይ ብትመጡም አብረን ብንበላ፣ ምክንያቱም የኢፍጣር ካልቸር ሲጀመር አብሮ መብላት ነው። መተዛዘን ረመዳን መተዛዘን አለው፣ አብሮ መብላት አለው፣ መደጋገፍ አለው፣ ያለው የሌለውን ጠርቶ ማስፈጠር አለው። ምክንያቱም ማስፈጠር ግብደ አጀር ስላለው ማለት ትልቅ ትልቅ ምንዳ ስላለው፣ ስለዚህ መታችሁ ከኛ ጋር ብታፈጥሩ እኛ ሙዳችን ነው ምንም ነው ችግር የሌለብን፣ ግን እንዴት ለእነሱ እንደዚህ ይፍጣር ይደረጋል ምናምን ብላችሁ ግን አቧራ ባታነሱ ጥሩ ነው። ለማንኛውም እኛ ግን አገራችን ላይ የኢፍጣር አብዮትን ማቀጣጠል አይደለም ከሀገራችን አልፈን በታሪክ ለመጀመሪያ ጊዜ ኢንግሊዝ ውስጥ በንጉሱ ቤተ መንግስት አፍጥረናል። በዚህ ረመን የምታውቁ ከሆነ ማለት ነው። በኢንግሊዝ ንጉሳውያን የአንድ ሺህ ዓመት ታሪክ ውስጥ ሀፕን አድርጎ በማያውቅ መልኩ ለመጀመሪያ ጊዜ በታሪክ ለመጀመሪያ ጊዜ በኢንግሊዝ ንጉስ ቤተ መንግስት ውስጥ ሶስት መቶ ሀምሳ ሙስሊሞች ኢፍጣር ፕሮግራም አካሂደዋል ማለት ነው ንጉሱ እያወቁ ንጉሱ በጠሩ ንጉሱ ሰፖርቲቭ በሆኑበት ብቻ ኤኒዌይ፣ በሳቸው ፓላስ ውስጥ ኢፍጣር ተዘጋጅ ተደርጓል። ያ ፓላስ እንግዲህ ለትልልቅ የሀገር መሪዎች ኢንተርቴን እነሱን ኢንተርቴን ለማድረግ ብቻ ይከፈት የነበረ ፓላስ፣ ያው ሙስሊሞች ገብተው ፏፈሽ ብለውበታል፣ አፍጥረውበታል። ስለዚህ ው የፍጣር ካልቸር አለምን እያጥለቀለቀው ነው። እዚህ ጋር አሁን ስላልክ ምንም የሚፈጠር ነገር የለም፣ አለምን እያጥለቀለቀው ነው። ያው አለም ራሱን አፕዴት ሲያደርግ አብሮ አፕዴት ማድረግ ጥሩ ነው፣ ወደኋላ አለመቅረት ማለት ነው። ለማንኛውም ግን እኛ ይፍጣር ይመቸናል። አብራችሁን አመታችሁ ብታፈጥሩም የሌለ ሙዳችን ነው። ኑና እናፍጥር። ግን ለምን ለእነሱ ብቻ ይፍጣር ይደረጋል የሚል አቧራ ባታነሱ ጥሩ ነው። ሬዝ ዋሪ ሬዝ ያጀማ። ይሄ ነገር ብዙዎችን እያንጫጫ ያለበት ሁኔታ ነው። ይሄን ያክል ትቀናላችሁ? እንዲ አልሐምዱላህ አላ ኒዕመቲል ኢስላም አልሐምዱላ ረቢል ዓለሚን። ሁላችሁም አልሐምዱላህ በሉ። በዚህ ደረጃ አልጠበቅኩኝም ነበር። እንዲ ለእኛ ለምን አልተዘጋጀም ምናምን ጭራሽ በቃ ይሄ ነገር አንጨርጭሯቸው አብይ አህመድ ሙስሊም ነው እስከ ማለት ድረስ ራሱ በሶሻል ሚዲያ ብዙ ነገር ነው። ምክንያቱም ከሚያደርጋቸው ድርጊት በየኢፍጣሩ በየምኑ በየምኑ እና በዚህ ደረጃ መንግስት የመንግስት ሚዲያ በተለይ በረመዳን አስመልክቶ ሙሉ ሽፋን ለሙስሊሞች ሰጥቷል። በየቦታው ኢፍጣር እየተዘጋጀ ነው። ለምንድን ነው ይሄ የሚሆነው የሚሉት ከዚህም በፊት ወንድሜ እንዳለው መዘበበቻ ነበር። አሁን ግን እየተቀናበት ነው በአለም ደረጃ ደግሞ በዚህ መልኩ እየተዘጋጀ ያለበት ሁኔታ ኢንሻአላህ ገና ጥልቅልቅ ይላል። ነገር ግን እጅግ የሚያሳዝን ነገር አለ። አሁንም ቅናታቸው አሁንም እብደታቸው እንደቀጠለ ነው። ተመልከቷት እቺ እህታችን እንግዲህ ብዙ አላሳያችሁም ቪዲዮ ማለት ነ ምስሉን አስቀምጥላችኋለሁ የአላህን ቃል ቁርዓን እየቀደደች ያለችበት ሁኔታ ነው። ቅናታቸው፣ እብደታቸው እንደቀጠለ ነው። ነገር ግን እንደነዚህ አይነት ሰዎች ተገቢ ቅጣት አለማግኘታቸው እንግዲህ እየተደፈረን እንደዚህ አይነት ነገራቶች እየተበራከቱ ያለበት ሁኔታ ነው። የት ሀገር እንደምትኖር አላውቅም። ትላንት 24ኛ ጾም ነው 25ተኛው ሌል ነው አላውቅም ብቻ በትላንትና ዕለት ይሄ ነገር እንደተከሰተ ነው እየተነገር ያለው። ምንድን ነው መፍትሄው ብላችሁ ታስባላችሁ? እኔም በጣም ነው እንደዚህ አይነት ቪዲዮ ስመለከት በጣም ወላሂ፣ የእኛ ድክመት የእኛ አንድነት መሸርሸር፣ በቃ ማንኛውም ሰው እየወጣ ቁርዓን ላይ ነቢያችን ሰለላሁ ዐለይሂ ወሰለም ላይ እየተዘባበቱ ብዙ ተግባር እየፈጸሙ እንደ ልባቸው የሚፈነጩበት ለምንድን ነው የሚሆነው? በተለይ አሁን ማንም አይነካኝም መዳም ቤት ነኝ ያለሁት ምናምን አስተሳሰብ አሉ። በተለይ ሴቶች፣ ወንዶች እንደዚህ አይነት ተግባራቶች የሚፈጽሙት በውጭ ሀገር ላይ ሆነው ማለት ነው። ካሉበት ረብርብ አድርገን እንደነዚህ አይነት ሰዎችን ተገቢውን ፍርድ ተገቢውን ቅጣት ለምንድን ነው የማይቀጡት የሚለው የኔም ጥያቄ ነው። የእፎይ ጉዳይ እስካሁን ድረስ አልተቋጨም አልተያዘም ማለት ነው። ነብያችንን አንቋሾ ይህ የእኛም ድክመት ያሳያል። በወሬ ደረጃ ሁሉም ነገር ተወርቶ ዝም ይባላል። ነገር ግን አላህ አያሳድራት፣ አላህ አያውላት። እንደነዚህ አይነት ጸያፍ ሰዎችን በቅርቡ አላህ ያዋርዳቸዋል። ቁርአንን የነኩ ነቢያችንን የተሳደቡ ሰዎች ሳይዋረዱ ዝቅ ሳይሉ ቀርተው አያውቅም። ኢንሻ አላህ ቀኗን ትጠብቃት አለች። ለማንኛውም አላህ እንደዚህ አይነት ጸያፍ ሰዎችን ከምድር ገጽ ያጥፋቸው ለማለት እወዳለ። ወላይ በጾም አንጀቴ ነው እርገሟት በክትናትቺ ወላይ ከዚህ ጋር ተያይዞ የተለያዩ ቪዲዮዎች አሉ። ዶክተር አብይ የሚያስተላለፈው መልእክት አለ። እንዲሁም ደግሞ አዳነች አበበ ደሃዎችን ሚስኪኖችን በዛ መልኩ ይፍጣር ጠርታ እያስፈጠረች ያለችበት ሁኔታ ነው። በየቀኑም ደግሞ ረመዳን ከገባ በኋላ በጣም በሚያስደስት ሁኔታ እያስፈጠረች ያለችበት ሁኔታ ነው። ሙስሊሞችን ሰብሰባ ማለት ነው። ይሄ የሚበረታታ ነገር ነው። መቅናት ካለባችሁ ይህንን ቪዲዮ አይታችሁ አሁንም ብግን በሉ ለማለት ተወዳለው። ያኛው እምነት በፍጹም ማያስፈልገኝ ሳይሆን ብዙ የምማርበት ነገር አለ ለምሳሌ ክርስቲያኖች እስላም መሆን አይጠበቅባቸው፣ ግን ከእስላም በአረፋ ወቅት አንድም ደሃ ስጋ ሳይበላ መዋል የለበትም ብሎ አርዶ የሚያካፍልን ካልቸር ሁሉም መማር አለበት። እኛ ሀገር ማንም ደሃ በሻሻ ውስጥ ስጋ ሳይበላ የማያልፍበት ጊዜ ካለ አረፋ ነው። አረፋ ሲታረድ ማዱ አይነሳም። ትሪ ይቀመጣል። የመጣ ሰው የተጨመረበት ነው ይበላው። ቅርጫ እንኳን ሲሰጥ ለሌላቸው ይታሰባል። ይህ በጣም ምርጥ ካልቸር ነው። እስላም መሆን አይጠበቅብህም፣ ተማር

ፍቅር ዳግል ቂምሽሮ ይቅርታ ዘርቶ ሚያጣምረን ልብን አስፍቶ ተሰናክሎ የመራቅጣ ደስ ያሰኛል። ወንድም ሲመጣ ወቅት ማስፈጠር ምስኪኖችን ማብላት ማጉረስ ተገቢ ነው በሚል በሁሉም ክፍለከተሞቻችን በሀያ አራቱ የመገባ ማዕከሎቻችን ሁልጊዜ ማታ ማታ የአፍጢር ፕሮግራም እናካሄዳለን። ዛሬ ደግሞ ከእናንተ ጋራ ከሁሉም ክፍለ ከተሞች የመጣችው ወይ ከተማችንን ነዋሪዎች የምትወክሉ እንዲሁም ዝቅተኛ ገቢ ያላቸው ማህበረሰብ ጋራ ነው የዛሬውን ፕሮግራም የምናደርገው ብለን ከእናንተ ጋር ይህንን ፕሮግራም ስናደርግ ትልቅ ደስታ ይሰማናል። እንግዲህ ይሄ የጾምና የጸሎት ወቅት ለሀገራችን ሰላም፣ ለሀገራችን ፍቅር፣ የህዝባችንን አንድነት፣ የሀገራችንን እድገት፣ ልማት፣ ብልጽግና እንዲያመጣልን እየጸለያችሁ ነው ፈጣሪ አምላክ ጸሎታችን ይስማለን። አምላክ ሰው ሆኖ መቶ ለእኔ ሽንት ቤት እስከ መግባት ድረስ ካካ እስከ ማለት ድረስ ነው ውድል ያ አላህ። አቅላችሁ ግን እንዴት እሺ ብሎ ተቀብላችሁ ለእናንተ የአምላክነት መለኪያ መስፈርት አምላክ ወርዶ ሽንት ቤት ካካ ሲል ሲጸዳዳ ነው የሚለካው ማለት ነው። ለዚህ እኮ ነው እያችሁ ስላሴ የሰዎች የሀሳብ ውጤት ነው የምንለው። ሰው ልጅ እጅ የገባበት ነገር በሙሉ ፐርፌክሽን የለውም፣ ፍጹምነት የለውም። የሆነ ቦታ ሄድና የሚጎረብጥህ ነገር ይመጣል፣ ለውስጥ አልቀበል የሚል አቅለህ እምቢ የሚልህ ነገር ይመጣል። ያኔ ሰው እንደተጨመረበት ታውቃለህ። መለኮታዊ የሆነ ቃል ሲሆን ፍጹም ከልብህ ጋር ይስማማል፣ ጥፍጥ ብሎ ይወርዳል። ለዚህ ነው አላህ ሱብሓነሁ ወተዓላ በቅዱስ ቁርአኑ ቁል ሁወ አላሁ አሀድ ሲል፣ በል እርሱ አላህ አንድ ነው ሲል ይስማማናል። አላሁ ሰመድ፣ እርሱ የሁሉ መጠጊያ

መለኮታዊ ስሜት አይሰማችሁም የሁሉ መጠጊያ ነው ፍጥሯን ሁሉ መጠጊያ ይሻሉና የሁሉ መጠጊያ ነው ሲል ለም የሊድ ወለም ይውለድ አይወልድም አይወለድም መውለድና መዋለድ ለሰውና ለእንስሳ የተሰጠ ባህሪ ነው መውለድና መዋለድ ያስፈለገው የሆነ ነገር እንዲበዛ እንዲባዛ ሲፈለግ ነው አላህ መጀመሪያ ምን ብሏል አንድ ነኝ በቃ ብቸኛ መባዛት የለበትም አምላክ እንዴት ይባዛል ይሄ አምላካዊ ስሜት ነው ውስጥ ይገባል ወለም የኩል ለሆ ክፍወን አድ እርሱ አንድም አምሳያም ሆነ ቢጤ የሌለው ታያ ታዲያ ከፍጥሯን የማይመስል የራሱ የሆነም ዩኒክ የሆነ መለያ ሲኖረው እሱ አምላካዊ ስሜት ወይም ደግሞ ከአንተ የተለየ እርሱ አንተን አለመሆኑን እርሱ ሰው አለመሆኑን እርሱ ተራ ፍጥሮ አለመሆኑን ውስጥ ያምንና ምን ታደርጋለህ? ወርሺፕ እርሱም ታመልከዋለህ። ብትጠይቀው የሚሰጥህ ልክ እንዳንተ በዙሪያ እንዳሉ አይነት ሰዎች እርሱም ጥያቄ የሆነ እርሱም ደካማ የሆነ እንዳልሆነ ትረዳለህ። እንጂማ አምላክ በምድረ በዳው ላይ አርባ ቀን ሳይበላና ሳይጠጣ ቆየ ብለህ አርባ ቀን ለአምላክ ብለህ ለምታስበው አካል ለመብላት እና ለመጠጣት ተአምር ከሆነብህ ምንድን ነው አምላክነቱ? አምላክ አይደለም። መላእኮች እንኳን እኮ አይበሉም፣ አይጠጡም። እነርሱ ራሱ ከምግብ ላይ ጥገኞች አይደሉም። አምላክ እዛ ጀልባ ላይ ተኝቶ ነበር ትላለህ። ታዲያ የእንቅልፍ ጥገኛ የሆነ ድካምና ረሃብ የሚከታተለው ሸይጣን፣ የሚፈታተነው ድክመት ያለበትን አካል አምላክ ብለህ ስትል ለአቅልህ ውስጥ የማይቀበለው እንቅልፍ ስተኛ ሁሌም የሚጠይቀህ ጥያቄ አለ፣ አምላክ እንዴት በዚህ ደረጃ ያነሰ ይሆናል? ዛሬ እኮ ህንድ ውስጥ፣ የተለያዩ ሀገራት ላይ ሰማንያ ዓመት ምግብ ሳይበላ የቆየ ሰውዬ አርባ ዓመት ሀምሳ ዓመት ምግብ ሳይበላ የቆየ ሰውዬ የሚባሉ ተአምራትን እየሰማን ነው። አርባ ቀን ምግብና መጠጥ ስላልበላ የተፈተንና ያቃተው እንዴት ነው አምላክ ሊሆን የቻለው? ለዚህ ነው የሰው ሀሳብ የገባበት ነገር በሙሉ አቅልህ ላይ ፐርፌክሽን አይኖረውም። አልሐምዱሊላ አምላክ እንደዚህ ከምንለው ካካ ካለው ከሚጸዳዳ ሽንት ቤት ገብቶ ከሚሸና ብልትና ሰገራ መውጫ ካለው ፍጡር የተለየ የጸዳ የጠራ ነው። ስብን ልማል ከል ቅዱስ ለእሱ ጥራትና ለእቅና የተገባ ነው። የእኛ አምላክ ከአእምሮ በላይ ከአቅል በላይ ከኛ ማሰብ ችሎታ በላይ። ምክንያቱም ማሰቢያችንን የፈጠረ አካል በእኛ ጭንቅላት እንዲህ ነው እንዲህ ነው ተብሎ ሊተነተን የሚችል አይደለምና። አልሐምዱሊላህ ረቢል ዓለሚን